አለማወቅ እንዴት ወፍራም እንደሚያደርግ እንዴት በሽተኛ እንደሚያደርግ በሁለት ጥያቄ ልጀምርላችሁ። የመጀመሪያው ግላይሰሚክ ኢንዴክስ ምን ማለት ነው? ግላይሰሚክ ኢንዴክስ ማለት የበላነው ምግብ ወይም የጠጣነው ነገር በምን ያህል ፍጥነት ብለድ ግልኮስ ወይም የደም ስኳር መቀየሩን ሜዥር የሚደረግበት መተድ ነው። ሀይ ከሆነ መጥፎ ነው፣ ሎ ከሆነ ጥሩ ነው። ሶ ሀይ የሆነ ነገር ብላችሁ የምታስቡት ከምነግራችሁ አራት ምግቦች የትኛው ነው? ስኳር፣ ከረሜላ፣ ሙዝ ወይስ ዳቦ? ዳቦ የሚል ሰው ይኖራል ብዬ አልገምትም። ዳቦ ከነዚህ ሁሉ በላይ ነው። ሰባ አንድ ነው የግላይሰሚክ ኢንዴክሱ፣ ሌሎቹ ከስልሳ ስምንት በታች ናቸው። ይህንን አለማወቃችን በየቀኑ ጠዋት ተነስተን ዳቦ፣ ቤግል፣ ማፍን የተለያዩ በቀላሉ ወደ ስኳር የሚቀይሩ ምግቦችን እንበላለን። ምሳችንን ፓስታ፣ ሩዝ የተለያዩ ነገሮችን ድንችና በቆሎችን ጨምረን እንጨማምራለን። እራታችንም እንደዚሁ በቀላሉ ወደ ስኳር የሚቀየሩ ፒሳና በርገሮችን በልተን እናድራለን። ከዛ ምንም የስኳር ነገር አንጠቀምም እንላለን። እነዚህ ነገሮች ደማችን ሲገቡ ስኳር ናቸው። ይህንን ነገር አንደርስታንድ የማታደርጉ ከሆነ የስኳር በሽተኛ ትሆናላችሁ። የመወፈር ቻንሳችሁ ከፍተኛ ይሆናል። የስኳር በሽተኛ ሆናችሁ ደግሞ ማለት ከአይን ብርሃናችሁ እስከ አስተሳሰባችሁ ጭንቅላታችሁ ድረስ ከባድ የሆነ ችግር እንደሚፈጥር ነው የሚነገረው ዶክተር ሞልተድ ፕሮማደር ይባላል። ግሬን ብሬን የሚል መጽሐፍ ምርጥ መጽሐፍ አለው። ሰውየው ለየት ያለ ሬር የሆነ ኢንዲቪጁዋል ነው። ምክንያቱም ሁለት ነገሮችን አጣምሮ የያዘ ብቸኛ ዶክተር ነው። ሜዲካል ዶክተር ነው። የመጀመሪያው ቦርድ ሰርቲፋይድ ኒውሮሎጂስት ነው። ቤዚክሊ ከፓርኪንሰን እስከ አልዛይመር ከተለያዩ ዳይሜንሽ የአእምሮ ችግሮችን ዳያግኖስ እያደረገ ትሪት የሚያደርግ ሜዲካል ዶክተር ነው። ሁለተኛ ለየት የሚያደርገው ፌል ኦፍ ዲ አሜሪካን ኮሌጅ ኦፍ ኒትሪሽን የሚባል ማዕረግ ያለው ሰው ነው። ቤዚካሊ ሲግኒፊካንትሊ በኒትሪሽን ሳይንስ ዙሪያ ኮንትሪቢዩት ያደረጉ ሰዎች የሚያገኙት ማድረግ ነው። ይህንን ሁለቱን አጣምሮ የያዘ ሰው ሲያወራ ዝም ብለን ሰምተን የምንችለውን ነገር ሁሉ የማድረግ ኃላፊነት አለብን ብዬ ገምታለሁ። ሶ ቁም ነገሩ ምንድ ነው? በቀላሉ ወደ ስኳር የሚቀየሩ ምግቦች በጣም በዝተዋል። ይህን ነገር ባለማወቁ ምክንያት ሰው እየወፈረ ነው። መወፈር አራት እጥፍና ከዛ በላይ የስኳር በሽተኛ የመሆን ቻንሱን ይጨምረዋል። የስኳር በሽተኛ የሆነ ሰው ደግሞ የአእምሮ ችግሩ ላይ በጣም ከባድ ኢቨን አልዛይመር በሽታ የመያዝ ቻንሱ ሁለት ሶስት አራት እጥፍ ሊጨምር ይችላል ብሎ በተለያየ ጥናት ሰፖርት አድርጎ ያወራል። ከዛ ውጭ የአይን ብራናችን ላይ አፌክት ያደርገናል። የልብ ችግር ያመጣል። የማያመጣው ችግር የለም። ሶ ሲምፕል የሆነ አንደርስታንዲንግ እንዲኖረን መጽሐፉን አንደርስታንድ ማድረግ ይኖርብናል። የተወሰነ ይገባኝን ልበላችሁ ምንድን ነው? ቁም ነገሩ ምግብ ጤነኛና ጠንካራ እንድንሆን ያደርገናል። አይ ምንም አይንደርስታንዲንግ መሆን አልፈልግም፣ ጀስ ያገኘውትን እየበላው ደስ ባለኝ መልኩ መኖር ፈልጋለሁ ካልን ደግሞ ብዙ አይነት ኮተቶች ሰውነታችን ውስጥ እናስገባለን። እነዚህ ኮተቶች በጣም የሚያሳዝነው ምንድነው? የሁሉም የራሱ የሆነ ጂኖታይፕና ፊኖታይፕ አለው ይላል። ጂኖታይፕ ቤዚካሊ ዲኤንኤ ያችን ነው። ፊኖታይፕ ደግሞ ያ ዲኤንኤ እንዴት ኤክስፕረስ እንደሚያደርግ ነው ይላል። ሶ ሰውነታችን ውስጥ እንደዚህ አይነት አላስፈላጊው ነገሮችን ባስገባን ቁጥር አንዳንዱን ያወፍረዋል፣ አንዳንዱን የስኳር በሽታ ይሰጠዋል፣ አንዳንዱን የአይም ብራኑን ይነካል፣ አንዳንዱን ክሮኒክ የሆኑ ኢንፍሎሜሽን። የተለያየ ሳይንና ስምተም ነው ያላቸው። ሶ ይህንን ነገር ግልጽ የሆነ ይሄ ነው ብሎ መፍትሄ ማምጣት ስለማይቻል በመድኃኒት ማአት ትዋጣላችሁ። በአሁኑ ሰዓት አሜሪካ በትሪሊዮን የሚቆጠር ዶላር እያወጡ ሜዲኬርና ሜዲኬድ የሚባል ነገር ይሄ መድኃኒቶቹና ትሪትመንቶቹ ላይ እያወጣሉ። እኛ ሀገር እንዲህ አይነት ነገር የለም። የአሜሪካን ላይፍ ስታይል የሚከተል ሰው ኦኬ፣ ስታንዳርድ አሜሪካን ዳይት የሚባል ነገር አለ። ይሄ አክሮነሙ ራሱ ሳድ ነው የሚለው ይሄ በቀላሉ ወደ ስኳርነት የሚቀየሩ ምግቦችን ስልሳ ሰባ ሰማኒያ ፐርሰንቶችን መመገብ በየቀኑ ለብዙ በሽታ እየዳረጋቸው እንደሆነ በአሁኑ ሰዓት ማረጋገጥ ይቻላል። ሶ ኤክስፐርቶች ደግሞ ተከፍሏቸው ለኮካ ሳይቀር ለተለያየ ትልልቅ ካምፕኒ ስኳር ለዚህ ሁሉ ችግር እንደማያመጣ ሲመሰክሩ የተያዙ ዶክተሮች ኤክስፐርቶች አሉ። ስለዚህ ቁም ነገሩ ምንድን ነው? እንደዚህ የሚያወሩ ሰዎች ሲያወሩ፣ ኤክስፐርቲዛቸው ጫፍ የደረሰ ቴክኖሎጂና ሪሶርሱን ጫፍ ድረስ የሚጠቀሙ ሰዎች ሲያወሩ እንስማ። ቁም ነገር ያለውን ነገር አብዛኛውን ሰው የሚያስማማውን ነገር እኛ በሕይወታችን አፕላይ ልናደርገው የምንችለው ነገር አውጥተን እንጻፍና እነሱን ቴስት እናደርጋቸው። ውጤታቸውን በሁለት ነገር ቼክ ማድረግ እንችላለን። እኔ ፐርሰናል የማደርገው ኤቭሪዴይ ኤነርጂ ተስተካክሏል ወይ፣ እንቅልፌ ተስተካክሏል ወይ፣ ሰውነቴ ላይት እየሆነ ነው ወይ፣ አስተሳሰቤ እየተሻሻለ ነው የሚለውን ነገር ቼክ አደርጋለሁ። በስድስት ወር ወይ በአመት አንዴ ደግሞ ብለድ ማርከሮቻችን እነዚህ በተለይ እነዚህ አንድ አምስት ስድስት ነገሮች አሉ። እነሱ ነገሮች ቴስት አድርጋችሁ ይሰራል አይሰራም የሚለውን ነገር ማወቅ ቀላል የሆነ ስቴጅ ውስጥ ያለ ነው። አፍሪካም ሆነ አሜሪካ ካናዳም ሆነ የትኛውም ሀገር፣ እነዚህ ነገሮች ከፍላችሁም ይሁን በነፃ ቴስት ማድረግና መሞከር አለባችሁ ይላል። የመጀመሪያው ፋስቲንግ ልኮስ ለቭላችሁን ቼክ አድርጉ። ይሄ ጾማችሁ፣ ምን ያህል የብለድ ግሉኮስ ወይም የደም ስኳር ሰውነታችሁ ውስጥ አለ የሚለውን ነገር ቼክ የምታደርጉበት ነገር ነው። ሎ መሆን አለበት። ሁለተኛው ፋስቲንግ ኢንሱለን ሌቭል የሚባል ነገር ነው። ይሄ ደግሞ የደም ስኳራችሁ ምናልባት ሎ ሊሆን ይችላል። ምክንያቱም ፓንክሬሳችሁ ወይም ጣፊያችሁ በብዛት ተጨናንቆ አነሳሰሪ አማውንት ኢንሱለን የሚባለውን ነገር ይሄንን የደም ስኳር ለማስወገድ እየሰራ ከሆነ ኢንሱለን ለብላችሁ ሀይ ነው ማለት ነው። ያም ጥሩ አይደለም። ስለዚህ ፋስቲንግ ኢንሱለን ለብላችሁም ሎ መሆን አለበት። ሌላ ሂሞግሎብን ኤዋንሲ የሚባል ነገር አለ። ይሄ ቤዚክሊ ከዘጠና ቀን እስከ መቶ ሀያ ቀን አቨሬጅ ብለድ ግልኮስ ለብላችሁን ቼክ የሚደረግበት ነው። ይሄም መገን ወሳኝ ነው። ይሄ ሁለት ሶስት ሳምንት ያደረጋችሁት ጥሩ ነገር ብቻ ሳይሆን የዘጠና ቀኑን ማወቅ አለባችሁ። ሌላው የቫይታሚን ዲ ደፍሸንሲ ውስጥ የመሆን ቻንሳችሁ ከፍተኛ ሊሆን ይችላል። ስፔሻሊ ጥቁር የሆነ ስኪን ያለው ሰው፣ ይሄ በተለያዩ ዶክተሮች ሪኮመንድ የሚደረግ ነው። ኖርዝ አሜሪካና አውሮፓ ያለ ጥቁር አበሾች እባካቸው የቫይታሚን ዲ ደፍሸንሲ ውስጥ የመሆን ቻንሳችሁ ከፍተኛ ነው። ይሄ ለብዙ ችግር ነው፣ ወደፊት አነሳላችኋለሁ። ገን ይሄ ነው ኮንትሮቨርሻል የሚያደርገው ሰውየውን። ባርሊ ራይ እና ዊት እነዚህ ስንዴ አጃና ገብሶች በውስጣቸው ያለው ፕሮቲን ግሉትን ይባላል። ይሄ ግሉትን የላቲን ወርድ ነው፣ ግሉ ከሚለው ነው የመጣው። እንደ ግሉ ስታክ ያደርጋል። ጋት ላይንጋችን ላይ ስታክ ያደርጋል። ስቲኪ ነው። በዚህ ምክንያት ሰውነታችን ኢንፍላምቶሪ ስቴት ውስጥ ይገባል። በዚህ ሰዓት የሚመነጩት ኬሚካሎች እንደ ሳይቶካይን ምናምን ያንን ጋት ላይንጋችንን በመቅደድ ሊኪጋት ያስገባንና ሲስተሚክ የሆነ ኢንፍላማቶሪ ስቴት ውስጥ ገብተን፣ ሁሉም ሰው ጌን ፊኖታይፕ ና ጂኖታይፕ አለው። ለአንዳንዶቻችን የተለያየ በሽታ፣ ለአንዳንዶቻችን ውፍረት ና የመርሳት በሽታ ይሰጣናል። ሶ ይህን ነገር አንደርስታንድ የማታደርጉ ከሆነ ችግር ውስጥ ይገባል። ለዛ ግሉቲን ሰንሲቲቭ መሆን አለመሆናችሁን አረጋግጡ። በአሁኑ ሰዓት ሲሊያክ ዲዚዝ ያለው ሰው ብቻ ነው ይህን ነገር ኤክስፔሪንስ የሚያደርገው ብለው ብዙ ጊዜ ኤክስፐርቶች ያወራሉ። እሱ የሚያምነው በጣም ብዙ ሰው ሴንሲቲቭ ነው፣ ግሉትን ሴንሲቲቭ ነው። ይሄ ግሉ የሚባል ነገር ነው ቤዚካሊ ሰውነታችሁ ውስጥ እየገባ ያለው። ሶ ግሉትን ሴንሲቲቭ መሆን አለመሆናችሁን ቼክ አድርጉ ይላል። ሌላ ኤች ዲ ኤል ና ኤል ዲ ኤል ነው። አጌን ሎ ደንስቲ ላይፖፕሮቲን ና ሃይ ደንስቲ ላይፖፕሮቲን ነው። እነዚህ ጉድ ና ባድ ኮሌስትሮል ተብለው የሚታወቁት ናቸው። እነዚህ ካሪየር ሞሌኪሎች ናቸው ይላል። ኤል ዲ ኤል የሚባለው መጥፎ አይደለም ይላል። ቁም ነገሩ ግላይኬትድ ሲሆን ወይም ደግሞ ከስኳር ሞለኪውሎች ጋር በአንድ ሲያደርግ ችግር ይፈጥራል እንጂ ኤልዲኤልም ምንም ችግር የለውም ይላል። እነዚህንና የዌስተር ኮንፈረንሳችሁን ቼክ እያደረጋችሁ እሱ የሚያወራውን ነገር፣ የተወሰነውን ነገር፣ አክሰፕት የምታደርጉትን ነገር፣ የምትችሉትን ነገር ፕራክቲስ አድርጋችሁ ለውጥ ይመጣል አይመጣም የሚለውን ነገር ቼክ ማድረግ የእናንተ ኃላፊነት ነው። እኔ የተወሰነ ነገር ልንገርባችሁ። በዋነኝነት ያስወገድኩት ሃይሊ ፕሮሰስድ የሆኑ ፓኬጅ ፕሮሰስ የሆኑ ምግቦች፣ ለስላሳ መጠጥ የሚባል ነገር በሙሉ ጌቶሬድ፣ ይሄ ኤነርጂ ሞንስተር፣ ምናምን እያንዳንዱ ለስላሳ መጠጦች ስኳር ሀይ አማውንትን ያላቸው። ሌላ ሀይ ፍሩክቶስ ኮርን ሲረፕ የሚባል ነገር አለ። ይሄ ፍሩክቶስ ማለት የስኳር የፍሩት እና ካህኒም ይመጣል ከነዚ የሚመጣው ስኳር ፍሩክቶስ ይባላል። ሌላ ስኳር እና የተወሰነ ካርብ ነው። የነዚህ ሚክስ አንድ ላይ ሀይ ፍሩክቶስ ኮርን ሲረፕ የሚባል ነገር ነው። እነዚህ ለስላሳ መጠጦች፣ ኤነርጂ መጠጦች፣ ቫይታሚን መጠጦች ምን እያላቸው የምጠጡት ነገር ላይ በጣም ብዙ ነው ያለው። ይህንን ነገር ሙሉ ለሙሉ ማስወገድ ከቻላችሁ አስወግዱ። እኔ በጣም አስወግጃለሁ። በተቻላችሁ አቅም ልጆቻችሁንም ለስላሳ መጠጥ በተቻላችሁ አቅም አትስጧቸው። ሌላ ከዚህ ጋር ብዙ ሰው የማያውቀው አንፎርችኔትሊ እኛ እኔም ጤነኛ ለመሆን ብዬ ያደረግኩት ሚስቴክ የሰራውት ነገር ኦሬንጅ ጁስ፣ አፕል ጁስ ምናምን የሚባሉት ፓኬጅ ተደርገው የሚሸጡ ምግቦች በጣም ብዙ ስኳር ነው ያላቸው። እነዚህንም ነገር አስወግዱ። ሌላው ዮገርት፣ ይሄ አክቲቪያ ምናምን ምናምን ዮገርት የምትገዙት በጣም ብዙ ስኳር ነው ያላቸው። እነዚህ ነገሮች ጥቅም ውስጣቸው አለ የለም የሚለው አከራካሪ ነው፣ ግን በዚህ ደረጃ ብለድ ግሉኮሳችንን ስፓይክ የሚያደርጉ ነገሮች አሜሪካ አሁን ያለችበት ችግር ውስጥ ያስገባት እነዚህ ነገሮች እንደሆኑ በብዙ ጥናት ስለሚረጋገጥ አስፈላጊ አይደሉም። በተቻላቸው አቅም አስወግዷቸው። ሶ ሌላ ማስወገድ ያለባችሁ ነገር ፓኬጅ ፕሮሰስ የተደረጉ ምግቦች በጣም ሪፋይንድ በመደረግ ፕሮሰስ በመደረግ ውስጣቸው ያለው ቁም ነገሮቹን በሙሉ ኒትሪሽኖቹን በሙሉ አሟጣው በማስወጣት እናንተ ሱሰኛ እንድትሆኑ በቀላሉ እንድትበሉ የሸልፍ ላይፋቸው ኦኬ የሚሸጡበት ቦታዎች ሶስት አራት ስድስት ስምንት ወር እንዲቆዩ የሚያደርጉት ፕሪዘርቬቲቭ በሉ አዲቲቭስ በሉ የተለያየ ኮተታ ኮተቶች ነው የሚጨምሩበት። ስለዚህ በተቻላቸው አቅም እነዚህንም ነገሮች ቀንሱ። አይ አንደርስታንድ እኔ በጣም ሁሉንም ነገር አስወግጃለሁ ብዬ እየተመጻደቅኩ አይደለም። በጣም ብዙ ነገሮችን ቀንሼ በስድስት ወር በአንድ ዓመት ብለድ ማርከሬ ላይ ያልየውት ለውጥ ትረስት ሚ። እናንተ ይህን ነገር ቼክ አርጋችሁ ካልሰራ እንዲህ አይነት ሰዎችን አትስሙ፣ እኔንም አትስሙኝ። ሌላው ማስወገድ ያለባችሁ ትራንስፋት ትራንስፋት ከፋቶች ሁሉ መወገድ ያለበት ትራንስፋት ነው ይላል ትራንስፋት በብዛት በብዛት የሚመጣው ጣፋጭ የሆኑ ፓኬጅ ፕሮሴስ የተደረጉ ምግቦች እነዚህ ፓፕኮርን በጣም መጥፎ ብዙ ሰው ሙቪ ሲያይ ቁጭ ብሎ ፓፕኮርን መብላት ይወዳል እዛ ነገር ውስጥ ያለው ኮተት ብታዩት ይቅርባችሁ አንድ ነገር አንደርስታንድ ማድረግ ያለባችሁ በቀን ውስጥ ሁለቴ ብቻ እኔ ፐርሰናል የምጠቀመው ሁለቴ ብቻ ነው ምግብ የሚባል ነገር ማመን ዠግ የምወደው። ከዛ ውጪ ስናክ የሚባል ነገር ይሄ ሙቪ ሳይ፣ ድራይቭ ሳረግ ምናምን የምትሉት ነገር ሰውነታችሁን በየሰዓቱ በየደቂቃው ኢንሱለን ስፓይክ እንዲያደርግ እያደርጋችሁ ውፍረትም ለተለያየ በሽታም ያጋልጣችኋል። ሶ ሁለቴ ብቻ መመገብ ነው የሚመከረው። ሁለቴ የምትመገቡት ምግቦች ላይ በዋነኝነት እንግዲህ አሁን እንቁላል ዘ ሞስት ኒትሪሽንሊ ፐርፌክት የሆነ ምግብ ነው የሚባለው። ችግሩ በተደጋጋሚ የሚነሳው ኮለስትሮል የሚባል ነገር ነው። ኮለስትሮል ሊቨራችሁ ከ80 ፐርሰንት በላይ የሚሆነውን ሊቨራችሁ ነው የሚያመነጨው። ኮለስትሮል ማለት በጣም ወሳኝ የሆነ ለሰውነታችን የሚያስፈልገን ክሪቲካል የሆነ የብሬን ኒትሪሽን ነው፣ አይምሯችን የሚያስፈልገው ነው። ኢት አክትስ ላይክ አንቲኦክሲዳንት እንደ አንቲኦክሲዳንት ሰውነታችን ሲዝግ መፍትሄ ከሚያመጡት ነገሮች አንዱ እሱ ነው። የፕሪከርሰር ለብሬናችን የሚያስፈልገው ቫይታሚን ዲ ያለ ኮለስትሮል አይሰራም። ተስታስትሮን አስትሮጅን የሚባሉ እነዚህ የሴክስ ሆርሞኖችም እነሱም ለመሰራት የግዴታ ኮለስትሮል ያስፈልጋቸዋል። ሊሆን ችግር ያለው ኤልዲኤል የሚባለው ነገር ነው። እሱም ኦክሲዳይዝድ ሲሆን ነው። ስለዚህ ኮለስትሮል ያላቸው ምግቦች እንቁላልን ጨምሮ ብዙ መፍራት የለባችሁም። እኔ ከአስር ዓመት በላይ በየቀኑ እንቁላል በላለው ደም ብለድ ብለድ ማርከሮቼን እያየሁ ምንም አይነት ችግር እስካሁን አላየሁም። ሶ ቼክ አድርጉ። የትራይግሊሰራይድ ለብላችሁ ከቶታል ኮለስትሮል ለብላችሁ ከቶታል ኤችዲኤል ለብላችሁ ምናምን ከዶክተሮቻችሁ ጋር ተማከራከራችሁ እዩና፣ እነዚህ ነገሮች ላይ ለውጥ የማያመጡ ከሆነ እናንተ መመገብ ያለባችሁ ቤግል፣ ቶስት ብሬድ፣ ይሄ ማፍን፣ የተለያዩ በቀላል ስኳር የሚቀየሩ በተለይ ብሬክፋስት ሲሪያል የሚባል ነገር፣ እነዚህ ነገሮች በሙሉ አስወግዷቸው። እነዚህ በቀላሉ ወደ ስኳር የሚቀየሩ መጥፎ የሆኑ ነገሮች ናቸው። ስለዚህ እንቁላል መመገብ ይመከራል። ከቻላችሁ አረንጓዴ ነገሮች፣ ስፒናች፣ ቬጅተብሎችን መጨማመር። ሌላ ወሳኛው ነገር ብዙ ሰው ስራዬ ብሎ ሆነ ብሎ የማያስገባው የኦሜጋ ትሪ ፋዲ አሲድሶች እነዚህ ዲኤችኤ እና ኢፒ የሚባል ነገር ናቸው። እነዚህ ነገሮች ከፊሽ ኦይል ታገኛላችሁ። ፋሪ ፊሾች ከሳርደን እስከ ሳልመን ታገኛላችሁ። ሲድዞችም ውስጥ አሉ። እነዚህ ፍላክሲድ ቻይ ሲድ ምናምን እነዚህ ተልባ፣ ዱባ ፍሬ ምናምን ያልኳችሁ ከዚህ በፊት ናትሶች እንደ ዋልናት፣ እንደ አልመንድ ምናምን ውስጥም ይገኛሉ። እነዚህ ቁም ነገር ያላቸው ፋቶች ወሳኝ የሆኑ ነገሮች ከልባችን እስከ አእምሯችን ከሴል መምሪያችን እያንዳንዱ ነገሮቻችን የሚያስፈልጋቸው ወሳኝ ሆነው ኦሜጋ ፍሬ የሚባለው ዲ ኤች ኤ ና ኢፒ የሚባል ነገር በውስጡ ያለው ነው። በነገራችን ላይ ይሄ ዲ ኤች የሚባለው ጭራሽ አይምሯችን ውስጥ ያለ ቢዲኤንኤፍ የሚባል ነገር አለ። ብሬን ድራይቭድ ኒሮትሮፊክ ፋክተር ነው የሚባለው። ይሄ አዳዲስ የአይምሮ ሴሎች በተለይ ሂፖካምፓሳችን ውስጥ እንዲመነጭ የሚያደርገው አንዱ እሱ ነው። ሌላ ሰናፕቲክ ኮኔክሽን የሚባል ነገር አለ። አይምሯችን መስመሩ በአግባቡ እንዲዘረጋ የሚረዳው ብሬን ድራይቭድ ኒሮትሮፊክ ፋክተር የሚባለው ነገር ነው። ለዚህ መመንጨትም አገን ዲኤችኤ ያስፈልጋል። ስለዚህ ፊሽ ኦይል ታብሌቶቹን መውሰድ ይመከራል ከዶክተሮቻችሁ ጋር እየተመካከራችሁ ሌላ ጧት ጧት እንትን ቁርስ ዘላችሁ ቡና ወይም ሻይ ስጠጡ፣ ግሪን ቲ ቢሆን ይመከራል። ቡናም ከሆነ የተወሰነች ኤምሲቲ ኦይል ብታደርጉ ይመከራል። ይሄ ከኮክናት የሚወጣ ሚዲየም ቼን ትራይግልስራይድ የሚባል ነገር ነው። ለአይምሮ ፈንክሽናችሁ የተሻለ ከመሆኑ ባሻገር የሰንስ ኦቭ እንትናችሁ የመጥገብ ስሜታችሁ ላይም ይጠቅማችኋል፣ ይረዳችኋል ይላል እግረ መንገዱን። ካሎሪ ሪስትሪክት ባደረጋችሁ ቁጥር ይሄ ከዚህ በፊት እንዳልኳችሁ ነው። ቁርስ አስወግዳችሁ አስራ ስምንት ሰዓት አስራ ስድስት ሰዓት በጾማችሁ ቁጥር ካሎሪ ሪስትሪክሽን ስትገቡ ኤንአርኤፍ ቱ የሚባል ነገር ይመነጫል። ያ ሰውነታችሁ ውስጥ አንቲ ኦክሲደንቶች እና ዲታክሲፊኬሽኖች እንዲመነጩ በማድረግ ሰውነታችሁ ውስጥ በኢንፍላሜቶሪ ምክንያት፣ በስኳር ምክንያት፣ በተለያዩ ኮተቶች ምክንያት ግላይኬትድ የሆኑ ነገሮች ላይ መፍትሄ የሚፈጥሩላችሁ እነሱ ናቸው። ስለዚህ ምንድነው ቁም ነገሩ? እንቁላል፣ ስጋ፣ ዶሮ፣ አሳ፣ ኤክስትራቨርዥን ኦሊቭ ኦይል፣ አቮካዶ፣ ባደር፣ ቂቤ፣ ቬጅ ተብሎች በተለያየ ጊዜ አንስቸላችኋለሁ። ሰላጣም ስቲም ቬጅ ተብሎችንም እያደረጋችሁ ፍሩቶችን፣ ቤርሊ ሁልጊዜ ሳይሆን በተወሰነ በሳምንት አንድ ሁለት ሶስት ቀን እንደዛ ማክሲመም ብታደርጉ በተለይ ቤሬዎችን መረር የሚሉ ነገሮችን ብታደርጉ እነዚህ ነገሮች እያደረጋችሁ በተሻላችሁ አቅም ዘጠና ቀን ለራሳችሁ ሰጥታችሁ ሜዥር የሚደረጉ ነገሮችን እያደረጋችሁ ቼክ ካደረጋችሁ፣ ያለምንም ጥርጥር የውፍረታችሁ መቀነስ፣ የስኳር በሽታ የመሆናችሁ ቻንስ እንግዲህ እሱ የኒውሮሎጂስት ነው። በአይምሮ ዙሪያ የሚመጡ ከዳሜንሻ፣ ከፓርኪንሰን ከኦቲዝም እስከምናምን እንዳለ በሽታዎቹ ላይ የሚያመጡትን ነገሮች ትፋን ለማላችሁ ማለት ነው። ሶ ዶክተር ዴቪድ ፕሮማደር ብላችሁ ግሬን ብሬን ብላችሁ ብታነቡ በጣም ሲምፕሊፋይ አድርጎ ነው የሚያስረዳው። እሱ እንድትሰሙት ነው በዋነኝነት ሪኮመንድ ማድረጋቸው። ስላዳመጣችሁን ከልብ አመሰግናለሁ። ታንኪዩ